ሰላም እንዴት ናችሁ ቤተሰብ? የዚህ ቻናል አዲስ የሆናቸው ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክና እና ሼር እያደረጋችሁ እንግሊዘኛን ከመሰረቱ እንዲሁም እንግሊዘኛ በአማርኛ ማንበብና መጻፍ ለምትቸገሩት ወንድሞቻችን በኦንላይን በሳምንት አምስት ቀን ከሰኞ እስከ አርብ እያስተማርን እንገኛለን። እናንተም የዚህ ድል ተካፋይ ተሆኑ ዘንድ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ የሚሆነው ቀለል ባለ ሁኔታ እንግሊዘኛን ከመሰረቱ ከፊደላት ጀምራችሁ ማንበብና መጻፍ የምትቸገሩ ካላችሁ በአጭር ጊዜ ብቻ ከአንድ ወር እስከ ሶስት ወር ባሉ ጊዜያት ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። እንዲሁም ደግሞ ከዚህ ከፍ ስንል ደግሞ መናገርና ሌሎችንም ረዣዥም መንባቦችን መጻፍ ማንበብ የምትፈልጉ ካላችሁ እንዲሁ በኦንላይን በሳምንት አምስት ቀን እያስተማርን ነው የምንገኘው ከሰኞ እስከ አርብ በሚገኙ የስራ ቀናት ባላችሁበት ሁናችሁ እጃችሁ ላይ በሚገኝ ስልክ ብቻ መማርና መለወጥ ትችላላችሁ። በግሩፕ ወይም በግል በየትኛውም ሁኔታ ላይ ሆናችሁ ትምህርታችሁን በኦንላይን መከታተል ትችላላችሁ። ዛሬ ደግሞ ይጀላችሁ የመጣሁት ለየት ባለ ሁኔታ በየቀኑ የምንጠቀማቸው ቀላል የእንግሊዝኛ ቃላቶችን ነው። እነዚህን እንዴት እንጠቀማለን? ስንጠቀምስ ምን አይነት ምላሽ እናገኛለን? እንዲሁም ደግሞ አንድን ሰው ስንጠይቅ ወይም ሲጠይቀን የምንሰጣቸው ምላሾችና እንዴት መጠየቅ እንዳለብንም ቀለል ባለ ሁኔታ አብረን የምናይ ነው የሚሆነው በተለይ ደግሞ እነዚህ W H words የሚባሉ በብዛት የምንጠቀማቸው ይሆናል። እነሱን ስንጠቀምስ ምን እያለን እንጠቀማለን፣ እንዴት እንጽፋለን፣ እንዴት እናነባለን የሚሉትም አብረን ረጋ ብለን እስከ መጨረሻው ነው የምናየው። እናንተም ይህንን ቪዲዮ እስከመጨረሻው ለመከታተል ሞክሩ። እንዲሁም ለሌሎችም ሸርና ላይክ እያደረጋችሁ አዳርሶልኝ አዳርሱልኝ። አሁን ቀጥታ ወደ ትምህርቱ ነው የምንሄደው ከዚህ ጋር እንደምታዩት WHAT ይላል አይደለ ይህንን ስናነበው ኋት ብለን ነው የምናነበው ት ኋት ወይም ዋት ልንለው እንችላለን። ስለዚህ ይህንን ኋት፣ ከዛ ዲኦ ካልነ ዱ ማለታችን ነው። ዋይ ኦ ዩ ካልነ ደግሞ ዩ ማለታችን ነው። ኤስ ኤ ዋይ ካልነ ሳይ ብለን ነው የምናነበው። ስለዚህ ዋት ዱ ዩ ሳይ፣ ዋት ዱ ሳይ እንላለን ማለት ነው። ስለዚህ ዋት ዱ ዩ ሳይ ማለት ምን ማለት ነው? ዋት ዱ ዩ ሳይ ማለት በአማርኛ ትርጉሙ ምን ማለት ነው የሚለውንም እዚህ ጋር ብርን እናያለን ማለት ነው። ስለዚህ what do you say ማለት ምን አልክ ማለት ነው። አንተ ምን ተናገርክ ወይም ምን አልክ። what do you say ካልነ ምን አልክ ወይም ምን ተናገርክ ማለት ነው። ወደ ሁለተኛው ስንሄድ w h e r e ይህም w h ነው። ስለዚህ ምን ብለን ነው የምናነበው? ሁየር ብለን እናነበዋለን። ሁየር ማለት ቦታን የሚያመለክት ነው። ቦታን የት ሚለው ሁሌም ሁየር ሚል ካለ የት ሚል የአማርኛ ትርጉም አብሮት ይመጣል ማለት ነው። ቦታን ነው የሚያመለክት። ሄር ከተባላችሁ ቦታ ነው። ሆን ከተባላችሁ መቼ ማለት ነው። ሄን ከተባላችሁ መቼ ማለት ነው። ጊዜን ነው የሚገልጽልን። እንዲሁም ሀይ ከተባላችሁ ለምን ማለት ነው። ሁ ከተባላችሁ ደግሞ ማን ማለት ነው። ሁ ካልነ ማን፣ የትኛው እንደማለት ነው ማለት ነው። ስለዚህ እዚህ ጋር ደግሞ የምናየው ር ዲድ ዲአይዲ ካልነ ዲድ ብለን እናነባዋለን ዲድ ፓስት ያለፈ ማለት ነው። ዲድ ካልነ ያለፈ ነገር ነው የሚጠቅስልን። ዱ ካልነ ያሁን የሚደረግን ነገር ነው። ነገር ግን ዲድ ካልነ ግን ያለፈ ነገር ነው። ስለዚህ ዌር ዲድ ሂጎ፣ ዌር ዲድ ሂጎ ምን ማለት ነው? የት ሄደ፣ የት ሄደ። መሄዱን የምንገልጸው ከሄደ በኋላ ነው። የት ሄደ ሂዷል ኦልሬዲ፣ ሂዷል። አሁን የለም፣ እዚህ ጋር የለም አይደለ? ስለዚህ የት ሄደ ለማለት ዲድ እንጠቀማለን። ለምን ሂዷል፣ አልፏል፣ ቅድም ከኛ ከመናገራችን በፊት ስለሄደ ስለዚህ፣ ዲድን እንጠቀማለን። ስለዚህ ምንድን ነው የሚሆነው እዚህ ጋር፣ ዌር ዲድ ሂጎ ካልነ የት ሄደ፣ የት ሄደ። እኛ መቼ የደረስነ ከልጁ ጋር ከሄደ በኋላ ነው አይደለ? ስለዚህ ከሄደ በኋላ ስለደረስነ የት ሄደ ብለን እንጠይቃለን። ስለዚህ ሆየር ዲድ ሂጎ ካልነ የት ሄደ ማለት ነው። ሂ የሚለው እሱ መሆኑን ይገልጻል። ጎ መሄድ እንደሚገልጸው፣ ዲድ ደግሞ ያለፈ መሆኑን እንደሚገልጽልን፣ ሆየር ከሆነ ደግሞ ቦታን የት ቦታ እንደሄደ ለመግለጽ የሚያገለግለን ነው። ወደ ሶስተኛው ስኔት ደግሞ ሁን ደብሊው ኤች ኢ ኤን ሁን ሁን ማለት ደግሞ ምን የሚያመለክት መቼ የሚለውን ያመለክታል። ጊዜን ነው የሚያመለክት። ዌን ከሆነ ብዙ ጊዜ የምንጠቀመው ዌን የሚል ቃል ከሆነ ምንድን ነው የሚሆነው? መቼ የሚለውን ነው የሚገልጽልን። ስለዚህ ዌን ዊል ዩ ሪተርን፣ ዊል ማለት ደግሞ ለወደፊት ነው። ለወደፊት ዊል የሚል ቃል ካገኛችሁ ለወደፊት ነው፣ የሆነ ሳይሆን ሊሆን የሚችል ለወደፊት ሊሆን የሚችል ማለት ነው። ስለዚህ ዌን ዊል ካልነ መቼ ሊሆን ይችላል ዩ ሪተርን እሱ ማለት ነው ዩ እሱ ማለት ነው። ሪተርን ማለት መመለስ ማለት ነው፣ መመለስ ስለዚህ ዌን ዊል ዩ ሪተርን እሱ መቼ ሊመለስ ይችላል ወይም መቼ ትመለሳለህ። እሱ ወይም አንተ ዩ ማለት እሱ፣ አንተ፣ እናንተ የሚለውን ይገልጽልናል። ስለዚህ ዌን ዊል ዩ ሪተርን ካልነ መቼ ትመለሳለህ መቼ ትመለሳለህ። ገና ለወደፊት ነው የሚመለስበት፣ ለወደፊት ስለሆነ ዊል እንጠቀማለን። እዚህ ጋር ዊል የተጠቀምንበት ዋናው ፊውቸር ፕላን ነው። ለወደፊት የሚሆንን ነገር ነው። የሆነን ሳይሆን አሁን እየሆነ ያለንም ሳይሆን ለወደፊት ሊሆን የሚችልን ነገር ስንገልጽ ዊል እንጠቀማለን። ስለዚህ ዌን ዊል ዩ ሪተርን ካልነ መቼ ትመለሳለህ። ሪተርን ማለት መመለስ ማለት ነው። ወደኋላ መመለስ ማለት ነው። ስለዚህ ዌን ዊል ዩ ሪተርን ካልነ መቼ ትመለሳለህ። ኦኬ፣ ከዚህ ጋር ደግሞ ሃይ የሚለው ለምን ማለት ነው። መጀመሪያ why ከዛ አርዩ ሌት። ሌት ማለት መዘግየት ነው። ሌት ካልነ መዘግየት ነው። ስለዚህ why አርዩ ሌት ካልነ ምን ማለታችን ነው? ለምን ዘገየህ ማለት ነው። you ማለት አንተ ማለት ነው። አር ማለት መሆንን የሚገልጽ ስለሆነ ስለዚህ why አርዩ ሌት ካልነ ለምን ዘገየህ ለምን ዘገየህ ማለት ነው። the next who who ማለት ደግሞ ማን ማለት ነው። who ካልነ ማን ሚለውን የሚገልጽልን የሚገልጽል ሁ ኢዝ ኖዊንግ ሁ ኢዝ ኖዊንግ ሶሪ፣ ሁ ኢዝ ኖኪንግ ኖኪንግ። ስለዚህ ምን ማለት ነው? ማን እያንኳኳ ነው፣ ማን እያንኳኳ ነው። ከዚህ ጋር ኬ ሳይለንት አርግናት ነው የምናልፉ። ኬ ሳይለንት አርግናት እናልፍና ሁ ኢዝ ኖኪንግ ካልነ ማን እያንኳኳ ነው ኩ ብለው ማን የሚለውን ይገልጽልናል ማለት ነው። ኖኪንግ ማለት ደግሞ ማንኳኳት ማለት ነው። ስለዚህ ሁ ኢዝ ኖኪንግ ካልነ ምን ማለታችን ነው? ማን እያንኳኳ ነው፣ ማን እያንኳኳ ነው የሚለውን እንገልጻለን። ዛዛር ሃው እንዴት ማለት ነው። ሃው ካልነ ደግሞ ምን ማለታችን ነው? እንዴት ማለት ነው። ሃው ማለት እንዴት ማለት ነው። ስለዚህ ሃው ዱ ዩ ናው፣ ሃው ዱ ዩ ናው ምን ማለት ነው? እንዴት አወቅ ናው ማለት ማወቅ ማለት ነው። ሃው ማለት እንዴት ማለት ነው። ስለዚህ ሃው ዱ ዩ ናው ካልነ እንዴት አወቅ ማለት ነው። እንዴት አወቅ እንዴት አወቅ ዘኔክስት ኔክስት፣ ዌር እዚህ ጋር ዌር ማለት ምን ብያቸዋለሁ? መጀመሪያ ቦታን ነው የሚያመለክተው። ቦታ የት የሚለውን ነው የሚያመለክተው። ዌር ከመጣ ሁሌም የት ቦታ የሚለውን ነው የሚያመለክተው። ስለዚህ ዌር ኢዝ ዘ ፋይል ማለት ነው የሚለው። ዌር ኢዝ ዘ ፋይል። ፋይል ማለት የሆነ ዶክመንት የሆነ ነገር ማለት ነው። the file ስለዚህ፣ where is the file ካልነ የት ፋይሌ የት ነው ማለት ነው። ወይም ፋይሉ የት ነው ያስቀመጥከው፣ የት ነው ያለው ማለት ነው። where is the file ካልነ ፋይሉ የት ነው ያለው፣ ወይም ከየት ነው ያስቀመጥከው። ፋይሉ የት ነው ያለው፣ ወይም ከየት ነው ያስቀመጥከው። where is the file where is the file okay። እዚህ ጋር ደግሞ ዲድ ዩ ሲ ዛት? did you see that አሁን እዚህ ጋር ዲድ የምትለዋ ምን መሆኑን ነው የሚያመለክት? ያለፈ መሆኑን ነው የሚያመለክትልን። ዲድ ማለት ፓስት ማለት ነው፣ ያለፈ ነው። አሁን የተደረገ ወይም እየተደረገ ያለ ሳይሆን ፕሬዘንት ወይም ፊውቸር ሳይሆን ፓስት ነው፣ ያለፈ ነው። ስለዚህ did you see that ካልነ ያንን አይተሃል ማለት ነው። ያንን አይተሃል መቼ? ከዚህ በፊት አይተዋል ወይ እንደማለት ነው። ከዚህ በፊት አይተዋል ወይ እንደማለት ነው። ስለዚህ አይተኸዋል ካለ አልፈኗል አይተ ነው አልፈናል። ስለዚህ ማን እንጠቀማለን ዲድን እንጠቀማለን። ኦኬ ዱ ከሆነ ፕሬዘንት ነው፣ ዲድ ከሆነ ፓስት ነው፣ ዊል ከሆነ ደግሞ ፊውቸር ነው። ለወደፊት አሁን ያለና ያለፈ ማለት ነው። ስለዚህ ዲዲ ዩ ሲ ዛት ካልነ ያንን አይተሃል በሚል እንገልጸዋለን ማለት ነው ቤተሰብ። ልክ እንደነዚህ አይነት ቃላቶችን በአጭር ባጭሩ እንግሊዘኛን በአጭር ጊዜ ብቻ በሰላሳ ቀናት ውስጥ በደንብ አቀላጥፎ ለመጻፍና ለማንበብ አንድ ቪዲዮችን ረጋ ብሎ በመከታተልና በማስታወሻ በመጻፍ እንዲሁም ደግሞ ለሌሎች ሸር በማድረግ ራሳችሁን መለወጥ ትችላላችሁ። ሁለተኛው ደግሞ በውስጥ መስመር በመግባት በአጭር ጊዜ ብቻ ማንበብና መጻፍ ባትችሉ እንኳ ከመሰረቱ ከፊደላት ጀምሮ እንግሊዘኛ ማንበብና መጻፍ የማትችሉ ልጆች ብትሆኑ በአጭር ጊዜ ብቻ አቀላጥፋችሁ መጻፍ ማንበብ እንዲሁም ማውራት ትችላላችሁ። እኛ ጋር ብቻ ጎራ በሉ። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም ደግሞ ሊንኮቻችን በመጠቀም ዘወትር በኦንላይን እያስተማርን እንገኛለን። እናንተም በተደወሉ ታገኙናላችሁ። በአጭር ጊዜ ብቻ አቀላጥፋችሁ መጻፍና ማንበብ ትችላላችሁ። እንዲሁም ደግሞ ቴክስት እንግሊዝኛ ፊደላትን ተጠቅሞ የአማርኛን ድምጽ በመጠቀም ማንበብና መጻፍ የምትፈልጉም ካላችሁ ቀለል ባለ ሁኔታ እያስተማርን ስነድንገኝ ይህንን የሚያጠቃልልና ከዚህ ጋር ተዛማጅነት ያላቸውን ቋንቋዎች አማርኛ፣ እንግሊዝኛ እና ሌሎችንም እያስተማርን ነው የምንገኘው። እናንተም ይህን ቻናል ሰብስክራይብ በማድረግ እንዲሁም ለሌሎች ሸር እያደረጋችሁ ታዳርሱ ዘንድ ከወዲሁ አሳስባለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።